ስራቸው፣ ተጠንቀቁ እኔን አንዴ አንዴ አድርጎኛል። በእኔ ይብቃ። ስለዚህ እያስፈራሩኝ፣ አሁኑም ቪዲዮ አቀናጅተናል እንደዚህ እንዲህ ያደርገናል፣ በዚህ ቪዲዮ በትለቅ እንደዚህ እናደርጋለን የሚል እያስፈራሩኝ ነው፣ እያስፈራሩኝ። ችግር የለውም ልጆች፣ ሁላችሁም ወዳቸዋለው። ሰላም አሌይኩም ወረመቱላ ወበረካ። ከዚህ በላይ እንግዲህ እነዚህ ትልቅ አባትን ትልቅ ሰውን ቪዲዮ ቀርጽህናል፣ አንተ እንደዚህ ስታረቅ ቀርጽህናል፣ ይሄን ነገር አውተን እንግዲህ በአደባባይ እናሰጥሃለን እና እያሉ አንድ ነገር ወተ ሚዲያ ላይ ከተናገርክ እያሉ እያስፈራሯቸው ነው። እኔ ረጅም ሰዓት ሀጂ አወልን በስልክ አውርቻቸዋለሁ ሀጂ አወልን በስልክ አውርቻቸዋለሁ። እመኑኝ ያሉበት ህንድ ሀገር ለህክምና ሄደዋል ታመዋል እንጂ ሀጂ አወል እዚህ ገተገኝተው ሐቁን ይናገሩ ነበር። ይመጣሉ። ሀጂ አወል ወላይ በዚህ ምክንያት በጣም ታመው ያሳዝኗቸዋል። አሁን በአሁን ሰዓት ላይ ህንድ ሀገር ላይ ህክምና ላይ ናቸው። ይኸው ወላሂ ህክምና እያደረጉ ነው። አያችሁ፣ ታመዋል ሀጃወል ወላሂ ህክምና ናቸው። በጣም ነው የሚያሳዝኑት፣ እና ያሉበት ቦታ ኔትወርክ የላቸውም። በዛ ላይ ደግሞ ቲክቶክ ክልክል ነው። በጣም ነው የሚያሳዝኑት። የደረሰባቸውን ነገር ያደረጓቸውን ነገር በስነስርዓት ተናግሯል ሀጃወል። ይኸው፣ ቆይ፣ ሌላ መረጃ አለኝ ዛሬ እንደውም ቅድም ቮይስ ልከውልኝ ነበር መሰለኝ፣ ላሰማችሁ እምቢ ብሏቸው ኔትወርኩ፣ ሲቀዱ ቪዲዮ ሲቀዱ ሲልኩ አልክም ብሎ አስቸግሯቸው ነበር። ኔትወርክ እምቢ ብሏቸው ነ አያችሁ። ቆይ ስሙ፣ ይኸው በቮይስ አሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናቸው የእኔ ልጆች? ሰላም ናቸው ቤተሰብ በጣም ኔትወርክ የሌለበት አካባቢ ነው ያለሁት። ይህ ለመስራት ይህን ቪዲዮ ለመስራት ያሰብኩት ሃላል ሆሞ የሚባል ሰውና ከጓደኛው እንግዲህ የሰሩኝ ድራማ እና በሰሩኝ በሰሩኝ መከራና ስቃይ እያደረሰብኝን የተወሰነችኝ ይሆን ለእናንተ ይጠቅማል ብዬ ወደ እናንተ ላምጣው እያለሁ እንግዲህ ጉዳይው ከተሰራ ሁለት ወር ብንቀምማም ይሆናል እንግዲህ የትላንት በሙሜ ሚዲያ ላይ

ስለዚህ በምንድን ነው ለወራት የምችለው? በዚህ ነው ወይስ በኢንቦክስ ነው መወራት? ዘምዘም ተስማማችሁ? እዚህ ጋር ተሳስማማችሁ፣ ኢንቦክስ ላይ ተወራለት። ዘምዘም ይሄ ቪዲዮ ምናልባት የአንዲት እህታችንን ህይወት ቢያተርፍ ብዬ ነው በድጋሚ ቪዲዮ ለመስራት የተገደልኩት። ሼር አድርጎ ባረከላሁ፣ ፊኩም አትከስሩም። ባለፈው ይሄ ሰውዬ ሁሴን ቤት ገብቶ አይኔን ጆሮ ያድርገው ብሎ ግጥም አድርጎ እየማለ ነበረ ለምንድን ነው የሚምለው ከተባለ እኛ ወንድና ሴትን አናገናኝም በውስጥ ስልኩ ቁጥርም አናቀያይርም ላኪን ምንድን ነው የምናደረገው የእነሱ መስፈርታቸው ከተሳካ ወይ ከተጣጣመ በኋላ ወደ ወልይ ወስዳለን ወልያን ታመጣለች ወደ ቤተሰብ ወስደን እዛ ነው የሚያልቀው ብሎ አለ ኦኬ እኔ ግን ባለፈው ላይ ቪዲዮ ስሰራ እርግጠኛ ሁኜ የሰማሁት ቪዲዮ ስለነበረ ነው ቪዲዮ የሰራሁት ላኪን ይሄ ነው ብዬ ለመናገር ኤቪደንሱ እጄ ላይ አልነበረም። ኦኬ በዚህ ምክንያት ብዙ ኢቭን የማከብራቸው እህት ወንድሞች ጋር በውስጥ በጣም እየተከራከርን ነበረ። ለምን ምናሉ፣ ለምንድን ነው የምትቃወም? እነሱኮ እነሱ እኮ ወንድና ሴትን አናገናኝም ብሎ የማሉ ነው። እኔ ደግሞ እርግጠኛ ነኝ ያገናኛሉ። ይሄ ሰውዬና ያቺ አሲያ የምትባለ ሴትዮ አብሮ ነው የሚሰሩት። አሲያም ወጥታ ስትምል ነበረ አናገናኝም ብላ። ኦኬ እነዚህ ሰዎች አንደኛ ለትዳር ለምንድን ነው ድርጅት ያስፈለገው? ድርጅት የመክፈት ደረጃ ላይ የደረሱት? ለማን መስለሃ ብለው ነው ሁለተኛ ነገር እነዚህ ሰዎች እነዚህ ሰዎች በነፃ ነው ወይ የሚሰሩት አገልግሎታቸው በነፃ ነው ኖ በነፃ አይደለም ሶስተኛው ነገር ሀሰተን የአረብ ሀገር ሴት ደካማ ጎኗን ስላወቁ ምእ ዘመናዊ ሌብነትን ጀምሮ አለ አራተኛው ነገር ዘመናዊ ዝሙትን እያሰሩን እየሰሩን ነው ያሉት ስለዚህ እህቶቻችን ሜቢ ተሳክቶላችሁ እንኳን ትዳሩ እንኳን ቢሳካ ወይ እድሜ አይኖረውም ወይ ደስተኞች አትሆኑም ብለን ቪዲዮ ስንሰራ ከፊሉ ምቀኝነትን መስሎታል ለራስሽ አላገኘሽም እንዲ ምናምን ብላ የቆመተችም አለች ማለት ነው እኛ አስጠንቅቀን ተናግረናል። እኛ እኔ ሜቢ እንዶ ላቀደረላህ ላቀደረላህ አላህ የቀደረልኝን መልካም ትዳር እንኳን ባጣ ይሄ ባህሌ ራሱ እምነቴ ራሱ ተው፣ እምነት ትልቅ ነገር ነው። ተው ባህሌ ራሱና አስተዳደጌ ራሱ ስለማይፈቅድልኝ በተአምር በተአምር ድርጅት ሄጄ ራሴን አዋርጄ ዝቅ አድርጌ ትዳር ፈልጋለሁ ብዬ አልናገር። ሙስተሂል ሙስተሂል፣ ወላሂ ነው እምላችሁ ሶ ይሄ ከዚህ ነገር ተጠንቀቁ። ይሄ ነገር ደስታ የለውም፣ ነገ ክብር አይኖረውም፣ ነገ ውርደት ነው፣ እድሜ አይኖረውም። ይሄ ትዳር ስንል ብዙዎቻችሁ ልታምኑን አልቻላችሁ፣ ምክንያቱም የእነሱን መማል አይታችሁ። ትዳር እንደሌለው አንዱን ማረጋገጫ አንድ ቪዲዮ ላሳያችሁ። ሀጂ አወል፣ እኔ አንድ ጥያቄ ልጠይቅዎት። እርስዎ በዚህ በሃላል ሆም ካገቡ በኋላ ምን ያህል ጊዜ ቆዩ ከባለቤቶ ጋር? እውነት ወር እውነት ወር ነው። በቃ ምን እስከ ወር ቢሆን ነው? ለምን የተፈለገ ነገር ነበረ በቃ አለቀ። እኔ አሁን እዛን ቀን ሽማግሌዎች ሲያፋቱን ሲለያዩ ምንድነ የተባለው፣ በአክሀጂ እኛ በጣም እንወዶታለን። ጉዳዩ ግን ይህ እንደዚህ እንደዚህ ሆነዋል ቃዋንት አላርገ ነው የመጣቸው እንግዲህ እነኝን አባት ብዙዎቻችን እናውቃቸዋለን። እዚህ ሶሻል ሚዲያ ላይ ባለፈውም በዛው ድርጅት አገቡ ተብሎ ምናምን ነገር በጣም እልልልል ሲባል የነበረላቸው አባት ናቸው። ትዳራቸው ውለት ወር እራሱ በቅጡ አልሞላውም፣ ትዳራቸው ፈርሷል። የፈረሰበት ምክንያት እንግዲህ ምክንያቱ ብዙ ነው ብሎ ተናግሯል። እነሱ ላኪን ኦረዲ ይሄ ብቻ በቂ ነው እህቶቼ፣ ወላ ይሄ ብቻ በቂ ነው ኦኬ። አንደኛ ምንም አይነት ደስታ እንደሌለው ምንም አይነት እድሜ እንደማይኖረው ክብር እንደማይኖረው ይሄ ብቻ በቂ ነው። ዛሬም ቢሆን ነገር ካሰተን ካሰተን አረብ ሀገር ላይ አለች የተባለችው ሴት እንደ ሰው ሳይሆን እንደ በግ እያሰቡ እረ እንደ ላም እያሰቡ ማለብ ማለብ ብቻ የሚፈልጉ ሰዎች በተለያየ መንገድ በተለያየ አቅጣጫ እየመጡ ነው። እህቶች ተጠንቀቁ። ካሰተም ጥምጣም ያደረገውን ሁላ ቃለላህ ቃለ ረሱሉላህ ያለውን ሁላ ወላሂ ሙስሊም ነው ብላችሁ ሙስሊም ነው ኡስታዝ ነው ብላችሁ እንዳትከተሉት፣ ገደሉ የምትገቡት ወላሂ ገደሉ የምትገቡት ሀቂቃ። አሁን ይሄ ሰው እኔ እንደው ቪዲዮ ራሱ በውስጥ ሲላክልኝ ይሄ ኡስታዝ ምን እያለ ነው? ማነው ኡስታዝ ያደረገው? ማነው ኡስታዝ ያደረገው? ማን ነው እስታዚ ያደረገው? ያ ጀማዓ፣ እህቶቼ ከወንድ ይልቅ እናን እኛ ነን ሲጀመር በጎች። ስለዚህ ራሳችሁን ጠብቁ። አላህ ላንቺ የቀደረልሽን ነገር ወላሂ ምንም ቢመጣ ይው ለአንቺ የተቀመጠው እንጀራ ይሻግታል እንጂ ምንም አይሆንም። ኦኬ ስደት ላይሆንሽም፣ ሀገርሽ ላይሆንሽም፣ ምንም እንትን የለውም። አላህ ከቀደረልሽ ምንም ምንም ምንም ነገር ለደቂቃ ላይቆይ ደቂቃ ላይፈጥን የተመዘገበልሽ ነገር ነው። ስለዚህ ጅሎች አትሁኑ። ሰው የሆነ ነገር ሲላችሁ በቃ እንትን አትበሉ። የሆነ እንዴት ነው የሆነ ሱብሃንአላህ ለራስሽ አታሽ ነው ምናምን አይነት ነገር አይ የሆነ የመጨረሻ የድንዝዝና ኮመንቶች እንደዚህ ናቸው። በቃ ራስሽ ፈልገሽ አታሽ ነው። እኔ ተናግሬያለሁ ተናግሬያለሁ በተደጋጋሚ አሁንም ቢሆን